በእኔ የደረሰ በናንተ እንዳይደርስ፣ አረብ ሀገር ያላችሁ እህቶቼ፣ ወገኖቼ፣ በባካችሁ ከዚህ አይነት ነገር ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ ስትልኝ ውድ እና የተከበራችሁ የሸዋሌ ዩቲዩብ ቤተሰቦቼ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። የኔ ሰላም የበዛ የእናንተም ሰላም በያላችሁበት ቦታ ብዝዝት ትርፍርፍ ይበልልኝ። ያው ጠፍቻለሁ፣ ቶሎ ቶሎ ቪዲዮ እየሰራሁ አይደለም። ያው ከዚህ በፊት አውቃላችሁ አገር ልገባ ነው ብዬ ነግሪያችሁ ነበረ። ብዙዎቻችሁ በመልካም ምኞት የተመኛችሁልኝ በሰላም ለቤተሰቦች ከቤተሰቦች ከተቀላቀሌ በሰላም ያገናኝሽ ስትሉ ነበረ። እና በጣም ከልብ ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ምንም ቃላት የለኝም ማለት ነው እና እግዚአብሔር ይመስገን የእናንተን ጸሎትና ሰምቶ እኔም ለሀገሬ ገብቻለሁ እና እግዚአብሔር የተመሰገነ ይሁን እና ያው ቪዲዮ ለመስራት ትንሽ አስቸጋሪ ነውና፣ ያው ወደ ሀገር ቤት ወደ ዘመን ስትቀላቀሉ ቁጭ ብላችሁ እንደዚህ ቪዲዮ ለመስራት ያው ትንሽ ይከብዳል እና ለዛ ነው ቪዲዮ ለመስራት ያልተመቸኝ እና አንድ ወደ አረብ ሀገር አረብ ሀገር ላላችሁ እና ወደ ሀገር ቤት ለመመለስ ያሰባችሁ እንደዚህ አይነት ችግር እንዳይደርስባችሁ እንድትጠነቅቁ በእኔም የደረሰብኝ ነገር ስለሆነ ማለት ነው። እና እሱ ምንድን ነው እንግዲህ ወደ ሀገር ቤት ስንመጣ እቃ እንይዛለን። እቃ ስንይዝ ኤርፖርት ውስጥ የሚፈቀድልን ታውቃላችሁ፣ በእጃችን ቢበዛ አስር ኪሎ ከዛ ደግሞ እንትላችን ላይ ማነው አካውንታችን ላይ ነበረ ትኬታችን ላይ ሀያ ሶስት ሀያ ሶስት እና በእጅ ሰባት ኪሎ ነው የሚፈቀደው እና ያው አንዳንድ ጊዜ የሰው ነገር ትሰማላችሁ። አሁን ምሳሌ ከእኛ በፊት ሄደው ወደ ሀገር ቤት ስገቡ ሀያ አራት ሀያ አራት ሀያ አምስት ኪሎ አሳለፍን ሲሏችሁ እናንተም ሀያ አምስትም ሀያ አራትም ታደርጋላችሁ። እኔ ከዚህ በፊትም ቪዲዮ ሰርቻለሁ። ወደ ሀገር ቤት ስትገቡ ሀያ ሶስት ሀያ ሶስት እና በእጃችሁ ቢበዛ ሰባት እንትን ቢበዛ አስር ኪሎ ከዛን ካለፈ አያሳልፏችሁም ብዬ ራሱ ቪዲዮ ሰርቻለሁ እና ዛሬ እኔም በእኔም ስለደረሰብኝ ነው ተኔ በፊት የሄዱ ሰዎች 24 24 እና 25 ማልኮል ሲሉኝ እኔም 24 እና በእጅ 10 ኪሎ አደረግኩኝ ማለት ነው። እና ኤርፖርት ውስጥ ስገባ የሚፈቀድልሽ 23 23 እና በእጅ 7 ኪሎ ነው አለ። እዛ ትከፍል ያለሽ መቶ ዶላር ትከፍል ያለሽ ተባልኩኝ ማለት ነው። እና ያው ለመቶ ዶላር እከፍል አለው ብዬ ቀየን እንዳለ ያው ማንኛውን ነገር አንስታችሁት አትመጡም እንግዲህ ትገዛላችሁ እና ዕቃዬን ጣልኩኝ፣ ግማሽ እዛ ኤርፖርት ውስጥ ጣል እየመጣው ማለት ነው እና አታብዙ። የሰው ነገር አትስመው መጀመሪያ በቃ የሚባል ወይ ካርጎ ካረጋችሁ ካርጎ አድርጎ አለተዛ ደግሞ ጠቅልላችሁ ካል እኔ አሁን ጠቅልል አልመጣውኝም ግን ሀያ አምስትም ሀያ አራትም ያልፋል ሲሉኝ ዝም ብያደረግኩት ማለት ነው። ያው እንግዲህ ቻንስ አንዳንድ ጊዜ የኔ ቻንስ ሌላ ነው፣ የሌላ ሰው ቻንስ ሌላ ነው እና ያልፋል ምናምን ሲሉኝ ይዥ መጣው ማለት ነው እና ያው አላለፈልኝም ጣልኩትኝ ማለት ነው እና እንደዚህ አይነት እንዳይደርስባችሁ፣ የገዛችሁት ለፍታችሁ የገዛችሁበት ገንዘብ የተንገድል ለማንም ጥላችሁ ከመምጣታችሁ በፊት ብትችሉ ካርጓርጉ፣ ባትችሉ ደግሞ አታብዙ። ወደ ሀገር ልትገቡ ስትሉ በቂ በቂ ነገራችሁን ብቻ እያዙ፣ ከዛን ውጭ በቃ እዚህ አዲስ አበባ ማለት ነው እግዚአብሔር ነው የምላችሁ። አዲስ አበባ የፈለጋችሁትን ታገኛላችሁ በደንብ ዘወሬ እዚ ያሉትን እና እዚህ ያሉትን ዋጋዎች እንትን ስታለቁ አንድ ናቸው። ምንም ለውጥ የላቸውም እና አንድ ነው። ከዛ ከምትገዙ እዚህ ብራችሁን ይዛችሁ መታችሁ መግዛት ይሻላችኋል። እንደውም ቅናሽ ነው። ከዛ ካለው እና እዚህ ካለው በጣም ቅናሽ ነው በጣም አንድ ቲሸርት ራሱ እዚህ አስር ዶላር የሚገዛው እዚህ ሰባ መቶ ስምንት መቶ ታገኛላችሁ ማለት ነው። በጣም እዚህ አሪፍ ነው እና ልብስ አታግዞ ብርድ ልብስም በጣም ኦሪጅናል ኦሪጅናል የሆኑ አሉ ማለት ነው። ሶስት ሺ ስምንት መቶ ደግሞ ዝም ብሎ ነገር ለገጠር ከሆነ ደግሞ ዝም ብላቸው አንድ ሺ ሶስት መቶ ብር ማለ ማለት ነው ለቤተሰብ ምናምን። ኦሪጅናሉ ደግሞ ልስላሴ ያለው ማለት ነው። ልስላሴ ያለው ደግሞ እሱ በጣም አሪፉ አንድ በጣም አሪፉ ሶስት ሺ ስምንት መቶ ነው። ደግሞ ዝም ብሎ ነገር ደግሞ ለገጠር ሰው ለሆነ ምንም ችግር የለውም። ያኔ እነሱ ያው አቧራ ስለሆነ አንድ ሶስት መቶ ታገኛላችሁ ማለት ነው። እቃ ምንድን እዚያው እኔ እዛ ይህን ይሆናል ብዬ ያሰብኩት እዚ መጥቼ ተመሳሳይ በቃ ርካሽ ነው እዚህ ማለት ነው። እና እቃ አታብዙ። እቃችሁ ከሚበላሽባችሁ እቃችሁ፣ ገንዘባችሁ፣ የለፋ የገዛችሁበት ነገር የትም ከሚቀርባችሁ ኤርፖርት ውስጥ በቃ የሆነ አሚሯችሁ ብትንትንትንትንትን ነው የሚለው። በቃ የትኛውን ጣላችሁ የትኛውን አስቀምጣችሁ የትኛው እንደዚህ ከሆነ እንትን ስትሉ በቃ ምስቅልቅል ነው የሚልባችሁ እና ያው ተጠንቀቁ፣ እንደዚህ እንዳይደርስባችሁ በእኔ የደረሰ እንዳይደርስባችሁ ማለት ነው። መጀመሪያ ይሄን ቪዲዮ ልስራላችሁ እንድትማሩበት እንድታቁት ብዬ ስላሰብኩ ነው። ያው እኔም ቤተሰብ ከክፍለ ሀገር ናቸው መጥቻለሁኝ፣ ቪዲዮ ሰርቻለሁ፣ ቪዲዮውን እለቅላችኋለሁኝ ማለት ነው። ከቤተሰብ ጋር ማለት ነው። አሁን ደግሞ ይሄን ስለዚህ፣ ስለ ኤርፖርት እና ስለ እቃ ማብዛት ልንገራችሁ ብዬ ነው። ምንም ምንም ምንም በቃ ሁሉ ነገር እዚሁ ነው የሚሻለው። እዚሁ እግዚአብሔርን ብራችሁን ይዛችሁ መጣችሁ፣ ወይንም እዛ ሆናችሁ እዚህ አዲስ አበባ ዘመድ ካላችሁ እያንዳንዱ ጽፋችሁ ይህን እፈልጋለሁ፣ ይህን ግዙልኝ፣ ይሄን በዝህ እፈልጋለሁ ብላችሁ ብትሏቸው እነሱ ይገዙላችኋል። በቃ አለቀ። ምንም ነገር ከዛ መሸከም አያስፈልጋችሁም። በቃ አሚሮ እንዴት እንደሚናወጥ ብታው፣ እዛ ኤርቦርት ውስጥ ማለት ነው ይህ ኔጣ ይህን ምናምን ሲሏችሁ፣ ሲያዋክቧችሁ ማለት ነው እንዴት በቃ ምን ልበላችሁ? ያ ሰላማዊ አእምሯችሁ ንውጥውጥውጥ ነው የሚለው እና አቃታ ብዙ የትም ተምጥሎ ብዙዎች አሁን ቆሻሻ እየጣሉ ብዙዎች እና ደግሞ አብዛኞቹ አሁን አብዛኛ ባዷቸውን የሚመጡ አሉ። ተባበሩ ስሏቸው በጣም የማይተባበሩ አለው። አሁን ብዙ ነበሩ መተባበር ይችሉ ነበረ፣ ግን አልተባበሩኝም እና ያው ምንም ማድረግ አይቻልም። እንግዲህ ፈጣሪ የፈቀደው እግዚአብሔር የፈቀደው ነው የሚሆነው ማለት ነው። እንግዲህ ያው ገጠር ገብቻለሁኝ። እንግዲህ የተለያዩ ሂዶዎችን ሰራለሁኝ ከእናንተ ጋር። የገጠር ህይወት አሳያችኋለሁ። እናንተ ያው ሸር እያደረጋችሁ ለብዙ ሂዶን ተደራሽ አድርጉ። ለእናንተ የሚጠቅሞችን ለእናንተ ይሆናል ብዬ አሰብኩትን ነገር ወደ እናንተ ይዤላችሁ መጣለሁ። ደግሞ ስለ መንገድ ምናምን ምንም ሰላም ነው፣ እግዚአብሔር ይመስገን መንገድ በጣም ሰላም ነው። ከምንም በላይ መጀመሪያ እናንተ ተስፋ እኛ አሁን እኛ የምናየው ምንድን ነው? ሚዲያ ላይ ያለው ነው። ሚዲያ ላይ ያለው እና መሬት እዚህ ሀገር ያለው ጭራሽ አይመሳሰልም፣ በፍጹም ማለት ነው። እዛ የሚወራው ሌላ ነው፣ እዚህ የሚደረገው ሌላ ነው። እና ስለማይገናኝ በቃ ተስፋ ቋርጣችሁ ተመልሳችሁ ቤተሰብ ማየት ቤተሰብ፣ በቃ አሁን ላይ ትልቅ ሰው ራሱ ወድቆ አይነሳም። እግዚአብሔር ነው ምላቸውን የዛሬ ራሱ አንድ አጎታችን ሁለት ወደቀ ዛሬ ሞቷል። ዛሬ አሁን ቤተሰብ አዘን ላይ ናቸው ማለት ነው። እና ያው ብቻ ከባድ ነው፣ የሀገራችን ነገር ሁኔታው ምናምን በጣም ያሳዝናል። ሰው ታሞ የማይዳንበት ጊዜ ላይ ነው ያለ ነው እና እግዚአብሔር እንግዲህ የሀገራችንን ሰላም ያብዛልን። ፈጣሪ እንግዲህ ሁሉም ነገር በፈጣሪ ቸርነት ነው የሚሆነው እና ስለ ሁሉም እግዚአብሔር ይመስገን። እግዚአብሔር የወደደውን የፈቀደውን ነው የሚያደርገው። እኛ ባሰብነው፣ እኛ ባለምነው አንዳችም ነገር አይሆንም። እግዚአብሔር ወደደው ፈጣሪ በፈቀደው ነው የሚሆነው እና እግዚአብሔር የሀገራችንን ሰላም ያምጣልን፣ ከምንም በላይ ማለት ነው የሀገራችንን ሰላም ያምጣልን። ፈጣሪ ይመስገን። ቤተሰብ ራሱ የገጠር የሚኖሩት በቃ ያለ አይደለም፣ ያሳዝኗቸዋል። በቃ ድቅቅ ብለዋል፣ ምናምን በቃ ስጋቱ ምኑ በቃ ያሳዝኗቸዋል። ምናምን ና በቃ ለምን እስካሁን ድረስ ቆየሁኝ፣ ለምን እንደዚህ ከሆንኩኝ ብላችሁ በቃ ጸጸቱ ትገባላችሁ። በቃ በጣም እንትን የሚለው ና እግዚአብሔር ይመስገን ስለ ሁሉም ነገር ፈጣሪ የፈቀደው እግዚአብሔር የፈቀደውን ሁሉንም ነገር የሚያደርገው። እኔ ባሰብኩት እኔ ባቀድኩት ነገር አንድን ነገር አልሆንም። እኔ ግን እዚህ ይደርሳለሁ ብዬ ምንም አላሰብኩትኝ። ማለቴ በጣም ፈርቼ ነበር። በጣም ከምላችሁ በላይ ፈርቼ ነበረ። መንገዱን እዚህ ጋር ያፍናሉ፣ እዚህ ጋር እንደዚህ ያደርጋሉ፣ እዚህ ጋር እንደዚህ ነው ሲሉኝ እስማ ፈርቼ ነበር ቀይና ራሱ በቃ አንድ እንትን ታረጋላችሁ፣ ይከተታል። በቃ ምንም ምንም የሚደርስባችሁ ነገር የለም። ምንም በቃ እናንተ ተስፋ ቆርጣችሁ በቃ እግዚአብሔር አንተ ሆነኝ ፈጣሪ አንተ ድጋፍ ሆነኝ ብላችሁ ቆርጣችሁ መነሳት ብቻ ነው እንጂ እንደዛ ካልሆነ ስደት መቼም አይለቅም። መቼም መቼም እኔ እዙ ኑሮ አልልም። ምክንያቱም እኔ እኔም እዙ ለመኖር ስላልሆነ የመጣወት ተመልሼ ለመሄድ ስለሆነ የመጣወትኝ እዙ ኑሮ ሳይሆን ኑና ቤተሰብ። ቤተሰብን ከዛ ቤተሰብ አይታችሁ ትመለሳላችሁ፣ ተመለሳላችሁ እንደኔ ማለት ነውና፣ ውዶቼ ወዳችኋለሁ፣ አከብራችኋለሁ። ውድ የቻናሌ ቤተሰቦች በጣም ነው የምወዳችሁ። አሁንም አበረታቱ። ያው ገጠር ስለሆንኩኝ ለናንተ ብዬ የቪዲዮችን እየተቸገርኩ ነው የምሰራው እና መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ባይ ባይ። ወዳችኋለሁ፣ ወዳችኋለሁ። መልካም ጊዜ ይሁንላችሁ።